ዛሬ በጣም አስደሳች ዜና ነው የሰማነው በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች። በርባን አገር ያስመረረው እንጀለኛ ነው። ዓርብ ዕለት ደግሞ ለእነሚካኤል ሚካኤል ከባድ ነበር። ይገርማቸዋል። እኛ ግን የተሰቀለውን ክርስቶስን እንሰብካለን። የተሰቀለው ክርስቶስ እያልን እንሰብከዋለን። እንዴ ተሰቅሎ እንዴ ክርስቶስ ይሆናል ይሉናል፣ እነሱ። እኛ ግን ክርስቶስ ሃ ዘተሰቅለ እንዘንብል የተሰቀለው ክርስቶስ እያል እንሰብካለን፣ አናፍርበትም። በመሰቀሉ ሊያዋርዱት ሰቀሉት፣ እሱ ግን መስቀሉን ክብር አደረገው። የውርደቱን አርማ የክብር አርማ አደረገው። ኃይሉን አሳየበት ምልክት አደረገው። አምላካችን ኢየሱስ ክርስቶስ አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ነበር ነቢዩ ኢሳያስ። የሸዋክሪው ባይዘዊ አንድ ተክል አለ። የስነ ተክል ባለሙያዎች እንደው እዚህ ላይ በደንብ ቢያብራሩ ጥሩ ነው። ዚሲፐስ ክሪስቲ ምናም የሚባል ረሳሁት እና የደሲሪያን ክራይስት ቶርን የሚባል አለ እና ልክ የሸዋክሪ ነው የሚመስሉ ሲበቅል ራሱ እና የእጽዋት ባለሙያዎች እሱ የሚስማር ሁለት እጥፍ ሶስት እጥፍ አይነት ጥንካሬ ያለው እሱን ጎንጉ ነው ያው ድርሳነ ማህያዊ ላይ ወደ ሰባ ሁለት ቁስሎች እንዳሉ ስለሚገልጽ ሰባ ሁለት እሱን የመሰሉ አለው እና እሱን ብቻ ዝም ብሎ ማስቀመጥም አለ። በትር ፕሬስ እያደረጉት ነበር። የሚገርምህ እዚህ ፊትህና እዚህ አካባቢ ላይ ነርቭ አለ፣ ትራይጃሚናል ነርቭ እና እሱም በቀጥታ ነው የሚያገኘው። ትራይጃሚናል ኒውራልጂያ የሚባል ሕመም አለ እና ያንን ነው ሲቀበል የነበረው ጌታ። እና ትራይጃሚናል ኒውራልጂያ ማለት በቃ ሊትራሊ ያንን ሕመም የሚታመም ሰው ሲገልጸው በቃ ፊትህን በሳለ ቢለዋ ያለማቋረጥ እንደመቆራረጥ ወይም ደግሞ በተለያዩ መርፌዎች እንደመበሳሳት ነው የሚቆጠሩ። ነርቭ ስፒኪንግ ኦፍ ነርቭ፣ ጌታችን የተቸነከረበት ችንካሩ ሚዲያን ነርቭ ያለበት ቦታ ነው የተቸነከረው። እግሮቹም እንደዛው ናቸው። በቀላል ኤግዛምፕል ሳስወጣ እዚህ ጋር የሆነች አልናር ነርቭ የምትባላለች የሆነ የጠረጴዛ ጠርዝ ችንካሩን ሲነካ የሚሰማ ስሜት አለ እና ይሄን ያህል ያለው ነው። ቅድም ሐሞት ኮምጣጤ መጠጣቱና ተጠማው ማለት ጀስት ተጠማው ብቻ አይደለም፣ ሃይፖቮሊሚክ ሾክ። ሾክ የሚባለው በተለያየ መንገድ ይመጣል። አንደኛ በጣም ብዙ ውሃ ከሰውነት ሲወጣ የሚመጣ እንግዲህ ጌታችን ግረፋት ሲገረፍ እንደ ውሃ ፈሰስኩ፣ ትንቢቱ ተፈጸመ። ዳዊት እንደ ውሃ ፈሰሱ፣ ልቤ እንደሰም ሆነ፣ በንጀቶች መካከል ቀለጠ ኃይሌ፣ እንደገል ደረቀ ምላሴ፣ ከተናጋ የተጣበቀ። ክኒሽያን ስትሆን ትረዳዋል። ሃይፖቮሊም ሾክ ውስጥ ውሃ የሚባል ነገር ስለማይኖር አራት ነገር ይከሰታሉ ይላሉ የእኛ ሳይንሰቦች። አንደኛው ልብህ የሌለ ደም ይረጫ፣ ስለዚህ በጣም በከፍተኛ መጠን ይመታል። ሁለተኛ ኮላፕስ ታደረጋለ። ሃይፐርቴንሽን ማለት የደም ግፊት አለ። ሃይፖቴንሽን ይባላል ተቃራኒ። ውሃ ስለማይኖርህ መቆማችን ፌንት ታደረጋለ፣ በየቦታው ትወድቃለ። ሶስተኛው የሽንት መጠኑ ዩሪን አውትፑት ይቀንሳል። አራተኛው ነው የመጨረሻው፣ ውሃ የሚባል ስለማይኖር ትጠማል። አሁን ለምን አምስት ጊዜ ከሊቶስ ትራስ ከቀራኒው እንደወደቀ ይገባል። ለምን የአሌክሳንድሮስና የሩፎስ አባት ሊያግዘው ቀሪናዊ ስሙ እንደተመደበ ይገባል። ለምን ተጠማሁ እንዳልና ሲሰጡት ደግሞ መጠጣት አንድ ጠጥቶ እንደተወ ይገባል። ገባ አይደል? ስለዚህ እነኚህ ሁሉ ድምር ውጤቶች አሉት። የሚገርመው ስቅለቱ ራሱ ዝም ብሎ ፒክቸሩን ስናየው መንጠልጠል መሰቀል ብቻ አይደለም። አሁን አንተ ፈታ ብለህ ማስወጣት ካለበት አያታስወጣለ ማስገባ ካለበት አስገባል። ስትሰቀል በዛ ፖዚሽን ላይ ስትሆን ኢንሄልድ ፖዚሽን ላይ ኢንሄልድ ስቴት ላይ ነው የምትሆነው። እዚህ ዳያፍራም የሚባል እና የዚህ ደረት መስሎች ጫና ላይ ስለሚሄዱ ኢንሄልድ ማለት ብለህ ነው የምቀር። ማስወጣታችን ለማስወጣት አጌንስት ችንካሩ ፕሬስ ማድረግ አለ። በአስቦ እንግዲህ እዚህ ጋር አጥንትህን እየቀረደደው ነው፣ እያንዳንዱ ትንፋሽ እያንዳንዱ የምታስገባው የምታስወጣው አጌንስት ነው፣ አትችልም። ጌታ ያን ሁሉ ህማማ ተቀብሎ ሃይፖቮሊሚክ ሾክ ውስጥ ገብቶ አስበው። እንደገና መተንፈስ አለበት፣ ሳትችል ስትቀር ካርቦን ዳይኦክሳይዱ አልወጣ ሲል እዚ ጋር የሚጠራቀመው ካርቦን ዳይኦክሳይድ ወደ ካርቦኒክ አሲድ ይለወጣል። አሲዲቲ ብለድን አሲዲቲ ይጨምረዋል። ያ የብለድ አሲዲቲ ሲጨምር፣ በጣም የተዘበራረቀ የልብ ምት ነው ያኔ። እየሞትኩ እንደሆነ ይታወቃል። በቃ አባ ማህጽን ነፍሴ ውስተዴከ ያለው ያኔ ነው ይላሉ ክሊኒሻኖቹ። ነፍሴን በእጅህ አደራ ሰጣለሁ ያለው ያኔ ነው። ይሄ ሁሉ ነገር ደግሞ ሀርት ፌለርም ያመጣል ወይ ኢሬጉላር ቢቲንግ፣ የልብ በከፍተኛ ፍጥነት መምታት ካይፎ ካካቦ ቮሉሚክ ሾክ ጋር የተያዘ ሀርት ፌል እንድታደርግ ያደርጋሉ። ስለዚህ እሱ ደግሞ የልብንና የሳምባን ንጣፍ በውሃ እንዲሞላ ያደርጋል። የፕሪኮርዲያል ኢፊውዥንና ፕሉራል ኢፊውዥን የምንለውን ያኔ ለንጊኖስ ሲወጋው ደም እና ውሃ እንዴት እንደወጣ የቋጠረው ውሃ እና የልቡ ደም በቃ ይሄን ሁሉ ነው የምትረዳው ገባ ብዙ ናቸው እኔ አሁን የቱን ተናገረ እንዴት ያልፈላህ አሁን ይሄ ሁሉ የሚገባ አዚም ተደርጎብናል ያልኩ ለዛ ነው አርብለት ደግሞ ለነሚካኤል ሚካኤል ከባድ ነበር ይገርማቸው አርብለት ክርስቶስ የሾህ አክሊል ደፉበት ጨርቅ ልብሱን ገፈው ገረፉት። ከገረፉ በኋላ ጨርቅ አለበሱት። ከዛ ልብሱን ገፈው ሌላ ጨርቅ አለበሱት። አቤት ስንተርከው ቀላል ነው። እስቲ በደንብ አስተውሉት። ክርስቶስ የተገረፈው እኛ ለውሄ በምናጮኸው ጅራፍ አደለም። ሚስማር አለው መግረፊያው፣ የሾለ አጥንት አለ። ሰውነቱ ላይ አርፎ ሲነሳ ስጋውን እየነጨ ነው የሚነሳው። በዚያ አጥንቱ እስከሚታይ ድረስ ተገረፈ። ከተገረፈ በኋላ ልብስ አለበሱት። ወደ ሄሮድስ ወሰዱት። ወደ ጲላጦስ መለሱት። ድጋሚ ልብሱን ገፈፉት። ገፈፉት ሲባል ልብስ መገፈፍ እርቃን መሆን አደለም ችግሩ። ከቆሰለ ሰውነት ላይ ጨርቅ ሲነሳ ምንድነው የሚሆን? ስለዚህ ክርስቶስ ልብሱን ሲገፈፍም ድጋሚ ሲለብስም ይታመማል። የሸዋ አክሊሉን ይተክሉታል፣ ይነቅሉታል። ከዛ መጥተው በበትር ይዘው ጭንቅላቱን መቱት ይላል። መላእክት በሰማይ ፊቱ የተንቀጠቀጡ ቅዱስ ቅዱስ የሚሉትን ልናየህ አይገባንም የሚሉትን አምላክ በበትር ጭንቅላቱን ሲመቱት ሱራፌል ተንቀጠቀጡ ይላል። ኪሩቤል ራዱ። ፊቱ ላይ ሲተፉበት ሲያዩ ፊቱ ላይ ሲተፉበት እኛ ፊትህን ማየት አይገባንም ብለው በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው መስቀል ሰርተው በፊቱ ቅዱስ ቅዱስ የሚሉት አምላክ ፊቱ ላይ ምራቅ ሲተፋበት። ደግሞ ለክርስቶስ ምራቅ ይገባ ነበር። እሱ እኮ ምራቁን እንትፍ ብሎ አይንን የሰራው ዓይንን ያበራው ምራቁን እንትፍ ብሎ ዲዳውን አንደበት ነው የሰጠው። ያ ቀን ለመላእክት በጣም ከባድ ነበር። አይሁድ ጌታን በሰቀሉት ጊዜ ይላል ቅዱስ ያሬድ፣ ሚካኤል አርመመ ወገብርኤል ተደመመ። ሚካኤል ዝም ማለ መሸከም አቃቱ። እንዴት ነው ወታደሮች እንኳን ቆመው ንጉሳቸው ሲሰደብ አይችሉም፣ ማለት ክርስቶስ ሲሰደብ መላእክት ቆመው አይተዋል። ያ ቀን የስቃይ ቀን ነበር ለመላእክት ቅዱስ ገብርኤል አልቻለም፣ ሰይፉን ጣለ። የቤተ መቅደስ መንጦ ላይ መጋረጃው የተቀደደው በገብርኤል ሰይፍ ነው ይላል እኛ መጽሐፍ፣ እስከ መጽሐፍ ድረስ እየሰነጠቀ ሜድ ሰይፍ ግን ሊቆጣ ሊዋጋ ሲሞክር የእግዚአብሔር ቸርነት ከለከለችው። ክርስቶስ ከሞት በተነሳም ጊዜ ከመቃብሩ ግራና ቀኝ የነበሩት እነማን ናቸው? መላእክት ናቸው። እስቲ መላእክት የሌሉበት የአዲስ ኪዳን ታሪክ ንገሩንና እኛም ስለ መላእክት መተረከን ሆል፣ የሌሉበት የለም። መላእክት ምን ያህል ከቀደሙት ክርስቲያኖች ጋር ቅርበት እንደነበራቸው የምታውቁት የሐዋርያት ስራ ላይ አንዲት ሴት ያደረገችው ነገር ነው። ሐዋርያው ቅዱስ ጴጥሮስ ታሰረ፣ እስር ቤት ገባ። እስር ቤት ገብቶ ከአሁን ከአሁን ገደሉት እያሉ ሐዋርያት ተሰብስበው ሌሊቱን ሙሉ ቁጭ ብለው ሰባ ሁለቱ አርድእት መቶ ሀያው ቤተሰብ ሆነው እራት በልተው ቁጭ ብለው ይጨነቃሉ። እንደው ምን ይሻላል አሁን? እዛው ይገሉት ይሆን መቼ ሰው ሲታሰርብን ጭንቀቱ ይከባል ማለት አ ምን ያደረጉት ይሆን እያሉ ስለ ጴጥሮስ እየተወያዩ እያለ ድንገት በር ተንኳኳ። በሌሊት በር ተንኳኳ። ከዛ ሮዴ የምትባል የቤት ሰራተኛ አገልጋይ ነበረች ሂጂና በሩን ክፈቺ ብለው ላኳት። ሄዳ ከፈተች፣ ከፍታይታ ደንግጣ መልሳ በሩን ዘጋችና መታ ቆመች። ምን ነው ምን ሆንሻል? ኧረ ጴጥሮስ በር ላይ ቆሟል አለች። የታሰረው ጴጥሮስ ምን ላይ ቆሟል? ከዛ ምን አሏት? አይ መስሎሽ ነው ጴጥሮስ አይደለም ያንኳኳው ምናልባት መልአኩ ሊሆን ይችላል ምን ሊሆን ይችላል የጴጥሮስ ጠባቂ መልአኩ ጴጥሮስን መስሎ መጥቶ ሊሆን ይችላል እኔ ይህን ስሰማ ክርስቲያን በመሆኔ ራሱ ተጠራጠርኩ ራሱ አሁን ቤታችሁ ሌሊት ቢንኳኳ እኛ ቤት ሌሊት ቢንኳኳ ማን ሊሆን ይችላል ብላችሁ ነው የሚጠረጥሩት አክስቴ ሞተች ማለት ነው ይላል የታመመ ዘመድ ያለው ትንሽ ፖለቲካው ግርግር ከበዛው ደግሞ ፖሊሶች ናቸው ሌባ ሊሆን ይችላል። እዚያ ደግሞ ሊሰረስር ነው። አይ መልአክ ሊሆን ይችላል ብላችሁ ተገምታላችሁ። ይሄው እኔም እዚህ ቆሜ እናገራለሁ እንጂ ሌሊት ሲንቋቋ ካዩ መልአክ ሊመስለኝ አይ በምንም አቶ መልአኩ ሊመስለኝ ይችላል ይሆናል እንጂ መልአክ የእግዚአብሔር መልአክ አይደለም። የመጀመሪያዎቹ ክርስቲያኖች ግን በር ሲንቋቋ እንኳን መልአክ ሊሆን ይችላል ብለው የሚጠረጥሩ ነበር። መላእክት የሌሉትበት ክርስትና መላእክት የማያገለግሉት ክርስቶስ አናውቅም። በመላእክት የተሞላች ቤተክርስቲያን ልጆች ስላረገ ስ የተሞሰበ በርባን አገር ያስመረረው ወንጀለኛ ነው። በሮማውያን ዓይን ሲታይ ደግሞ አመጽ የሚያስነሳ አክራሪ እስራኤላዊ ነው። ይህ በርባን የተባለው በዴ ይፈታልን ብለው አይሁድ በዕለት ዓርብ ጮኸው ነበረ። ኢየሱስ ይሰቀል፣ በርባን ይፈታ ብለው ደጋግሞ በጮኸት ጮኸት ምክንያት በርባን ነጻ ወጥቷል። በርባንን አግኝተን ብንጠይቀው ዓርብ ለት ከእስር ቤት ያስፈታ ማን ነው ቢባል የሚመልሰው ህዝቡ ብሎ ነው። እውነትም በርባን ይፈታ ብለው የጮሁት ህዝቡ ናቸው። በህዝቡ ጩኸት ምክንያት ነፃ ወጣሁኝ። ከህዝብ ፍቅር የተነሳ ነው የወጣሁት እኔ እኮ ህዝብ ይወደኛል ሊል ይችላል። በርባን ግን እውነት ለመናገር በርባንን ያስፈቱት ህዝቡ ሳይሆኑ ክርስቶስ ነበረ። ምክንያቱም በርባን ይፈታ ብለው የጮሁት ሰዎች ለበርባን ባላቸው ፍቅር አይደለም፣ ለክርስቶስ ባላቸው ጥላቻ ነው። ክርስቶስ እንዲሰቀል ያላቸው ፍላጎት በርባን ካልተፈታልን እንዲሉ አደረጋቸው። ስለዚህ በርባንን ያስፈታው የዓርብ ዕለቱ መከረኛ ክርስቶስ ነበረ። ለክርስቶስ ያላቸው ጥላቻ በርባንን ነፃ አወጣው። ክርስቶስ በዚያ ቀን የወረደበት መከራ ለበርባን ነፃነቶ ነው። ስለ በርባን እያወራሁ አይደለም። በርባን ማለት እያንዳንዳችንን ክርስቶስ ታስሮ ያስፈታው ሁላችንንም ነው። ይህንን ቪዲዮ የሚያይ ሁሉ በርባን እኔ ነኝ ሊል ይገባል። ምክንያቱም በርባንን ነፃ ያወጣው የክርስቶስ መታሰር ነው። በርባንን ከግርፋት ያዳነው የክርስቶስ መገረፍ ነው። ስለ እኛ መዳን መከራን የተቀበለ ስለ እኛ ሕይወት ሞትን የተሸከመ በእውነት ሕማማችንን ተሸክሟል፣ ደዌያችንን ተቀብሏል የተባለለት መድኃኒታችን ኢየሱስ ክርስቶስ ሲሆን በክርስቶስ መከራ ነፃ የወጣነው በርባኖች ደግሞ ሁላችንም ነን። ዛሬ በጣም አስደሳች ዜና ነው የሰማነው። በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ትልቅ ትልቅ ዜናና ብስራት ነው። ለምንድን ነው እንደዛ የሚለው? እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋየ ቅድሳት ተብለው የሚታወቁት እንደ ጸናጽል ከበሮና መቋሚያ ያሉት ንዋየ ቅድሳቶቿ ከሌሎች አስር መጽሐፍት ጋር የአእምሮ ንብረት ናቸው፣ ጥበቃ ሊያገኙ ይገባል፣ የእሷ ንብረቶች ናቸው ተብለው በኢትዮጵያ አእምሯዊ ንብረት ባለስልጣን ዘንድ ተመዝግበዋል። ይሄ ማለት ምን ማለት ነው? አንድምታው ምንድን ነው የሚለውን ከተመለከትን ደግሞ አንድ ነገር የአእምሮ ንብረት ነው ተብሎ ከተመዘገበና ጥበቃ ካለው በአዋጅ ቁጥር አራት መቶ አስር እና ይህን ለማሻሻል በወጣ አዋጅ መሰረት ሌሎች ሰዎች እነዚህን ንብረቶች ያለ ቤተክርስቲያኗ ፈቃድ መጠቀም፣ መገልገል አይችሉም ማለት ነው። በተለየ ሁኔታ ለሽሸች፣ ለጥናት፣ ለሳይንስ፣ ለህዝብ ጥቅም ተብሎ ከሚደረጉ አንዳንድ ተግባራት በስተቀር በተለይ በእነዚህ ነገሮች መጠቀም፣ መገልገል፣ ማሰራጨት ከነዚህ ኢኮኖሚያዊ ጥቅም ማግኘት በተለይ ቤተክርስቲያኗ በዋናነት ለኢኮኖሚ ጥቅም የተመሰረተች ካለመሆኗ ጋር መንፈሳዊ ተቋም እንደመሆኗ መጠን ኢኮኖሚያዊ ጥቅም አይገኝባቸውም ተብሎ የሚታሰብ ቢሆንም ቤተክርስቲያኗ ግን ከእነዚህም የምታገኘውን ኢኮኖሚያዊ ጥቅምም ጭምር እንድታገኝ የሚያደርጋት ነው ማለት ነው። ይህንን ያለ አግባብ በእነዚህ ነገሮች የተገለገለ የተጠቀመ በህጉ የተመለከቱ ተግባራትን ይሄ ማሰራጨት፣ አላግባብ መጠቀም የተባሉ ነገሮችን የፈጸመ ሰው ደግሞ በእስራት በወንጀል መጠየቁ እንደተጠበቀ ሆኖ በፍትሐ ብሔርም ካሳ እንዲከፍል የሞራል ካሳን ጭምር እንዲከፍል ማድረግ ይቻላል። እነዚህ ንብረቶች የኢትዮጵያ ኦርቶዶክስ ተዋሕዶ ንብረት ናቸው ተብሎ እንዲመዘገቡ በማድረግ ረገድ በቤተ ክርስቲያኗ ስር የተደራጀው የአእምሮ ንብረት ኮሚቴ ትልቁን ድርሻ ይወስዳል፣ ተገቢው ምስጋና ሊደረግለት ይገባል ማለት ነው። በዚህ አጋጣሚ ሌሎች የሃይማኖት ተቋማትም እንግዲህ የራሳቸው ታሪክ፣ ባህል፣ ንብረት አላቸው ከነሱ ጋር መንፈሳዊ በሆነ መንገድ የተቆራኙ ነገሮቻቸውን ሌሎች ሰዎች ያለ አግባብ እንዳይጠቀሙባቸው በማድረግ ረገድ እንዲመዘገቡ ማድረግ በጣም ትልቅ ጠቀሜታ እንዳለው ይህ አጋጣሚ ይነግረናል። በዚሁም ደግሞ የሃይማኖት ተቋማት እንደ ተቋማት የአእምሮ ንብረትን እንዲያመነጩ እንዲሰሩም ያበረታታል ማለት ነው። በዚህ አጋጣሚ የሌሎችን ሃይማኖቶች በማንቋሸሽ በማዋረድ ረገድ ባልተገባ መንገድ የሌሎች ሃይማኖቶችን ነዋየተ ቅድሳት ተብለው ወይም የተከበሩ የተወደዱ ወይም ለሃይማኖታዊ ተቋማት ስራ ወይም መንፈሳዊ ስራ ጥቅም ላይ የሚሉ ነገሮችን ያለ አግባብ በመገልገል የተጠመዳችሁ ሰዎች ልትጠነቀቁ እንደሚገባ የሚያሳይ አጋጣሚ ነው ማለት ነው።